ብስማ በሁሉ ቅዱስ አህዱ አምላክ አሜን። እግዚአብሔር ልጆች የሚቤታችን የቅዱስ ድንግል ማርያም የአስራት ልጆች በእግዚአብሔር ስም እንደምንከረማችው አሜን። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። የዐብይ ጾም ሰባተኛ ሳምንት ኒቆዲሞስ ኒቆዲሞስ ሰባተኛው ሳምንት ነው። ለዛሬ ኒቆዲሞስን እንደ እግዚአብሔር ፈቃድ እንመለከታለን ማለት ነው። በዚህ በዮሐንስ ወንጌል በምዕራፍ 3 ከቁጥር 1 ጀምሮ ፈሪሳዊው ኒቆዲሞስ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጥቶ ይማር እንደነበረ ታሪኩ በመጽሐፍ ቅዱስ ላይ ተዘግቦልናል። ከቁጥር አንድ ጀምሮ ኃይለ ቃሉን አነበዋለሁ። ከፈሪሳውያን ወገን የሆነ የአይሁድ አለቃ የሆነ ኒቆዲሞስ የተባለ አንድ ሰው ነበረ። እርሱም በሌሊት ወደ ጌታችን መጥቶ እንዲህ አለው፣ መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ይህን ታምራት ሊያደርግ የሚችል የለምና አለው። ጌታችን መልሶ እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔር መንግስት ሊወርስ አይችልም አለው። ኒቆዲሞስም ሰው ከሸመገለ ካረጀ በኋላ ዳግመኛ እንደምን ሊወለድ ይችላል አለው። ጌታችንም ኢየሱስ መልሶ እንደዚህ አለው፣ እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግስት ሊገባ አይችልም አለው። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ኒቆዲሞስ ሰባተኛው ሳምንት ነው። ይህ ኒቆዲሞስ የአይሁድ አለቃ ነበር ነው የሚለው መጽሐፍ ቅዱስ። አለቅነቱ እንዴት ነው ቢሉ የመጀመሪያው ኒቆዲሞስ እጅግ ባለጸጋ ነው እና ስላለው ሀብት አለቃ ይለዋል። አንድም ደግሞ ኒቆዲሞስ መምህረ ኦሪት ሕግን የሚያስተምር የሚተረጉም ኦሪትን የሚያውቅ የሚያስተምር ስለነበረ ስላለው እውቀት፣ ስለመምህርነቱ ስለ አዋቂነቱ አንድ ታላቅ አለቃ እያለ ይጠራዋል ማለት ነው። አለቅነቱ አንድም በሀብት ነው፣ አንድም ደግሞ በእውቀቱ ምክንያት ነው። ይህ ኒቆዲሞስ በሌሊት እየመጣ ከጌታችን ዘንድ ይማር ነበር ነው የሚለው። ለምንድን ነው ኒቆዲሞስ በሌሊት እየመጣ ይማር የነበረው ቢሉ ኒቆዲሞስ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ በሌሊት መጥቶ ይማርበት የነበረው ሶስት ምክንያቶች አሉት። የመጀመሪያው ውዳሴ ከንቱን በመፈለግ ነው። ይህስ እንደምንድን ነው ቢሉ እንደሚታወቀው እንደገለጽኩትም ኒቆዲሞስ መምህር ነው፣ አዋቂ ነው። በአይሁድ ዘንድ መምህር ተደርጎ የሚቆጠር የሚያስተምር ነው፣ የእውነትም የኦሪት ምሁር ነው። ነገር ግን የአዲስ ኪዳን ምስጢር የተገለጠለት አይደለም። ስለዚህ ኒቆዲሞስ በሌሊት እየመጣ ከጌታ ዘንድ ይማር ነበረ። ከቀን ጉባኤው ላይ ግን ሲታደም አንመለከተውም። ምክንያቱም አዋቂ ነውና መምህር ነውና አያውቅም እንዳይባል ስለፈለገ በሌሊት እየመጣ ተደብቆ ማንም ሰው ሳይው ከጌታ ዘንድ ይማር ነበር። ውዳሴ ከንቱን በመፈለግ ማለት ነው። ስለዚህ ብዙ ጊዜ ሰዎች አዋቂ መስለው መታየት ይወዳሉ። የሰው ልጅ ግን ሁሉንም ነገር ሊያውቅ አይችልም። እድሜም ጊዜም ይገድበናል። ስለዚህ ሁሉንም ነገር ልናውቅ አንችልም እና እርሱ ግን ውዳሴ ከንቱን በመፈለግ አያውቅም እንዳይባል ስለፈለገ በሌሊት እየመጣ ከጌታ ዘንድ ይማር ነበር። በሁለተኛ ደረጃ በሌሊት የመጣ የሚማርበት ምክንያት ምንድን ነው ቢባል የአይሁድን ሕግ ስለፈራ ነው። አይሁድ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጉባኤ የተገኘ ሰው ሀብት ንብረቱ ይወረስ፣ በመስዋዕትንም እንዳያቀርብ በህጋቸው ስምምነት ስለነበራቸው ይህንን የአይሁድን ህግ በመፍራት ኒቆዲሞስ ስላለው ሀብት ንብረት ሲል በሌሊት እየመጣ እንዳይወረስበት ከጌታ ዘንድ ይማር ነበረ። በሦስተኛ ደረጃ። ኒቆዲሞስ ለምንድ ነው በሌሊት የመጣ የሚማረው ቢሉ ትምህርት እንዲገባው ብለው ነው ይላሉ አባቶቻችን። የቀን ልቦና ባካና ነው፣ የሰው አይምሮ በተለያየ ነገር ይጨነቃል። የሌሊት ልቦና ግን የተከተተ ነው፣ ለትምህርት ምቹ ነው። ሀሳብን የሚበትን ነገር የለውም እና ትምህርት እንዲገባው ፈልጎ በሌሊት እየመጣ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይማር ነበር ነው የሚለው። ይህ ኒቆዲሞስ በሌሊት እየመጣ ይማር የነበረበት ምክንያት ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስን ትጋቱን አይቶ የመጣበትንም ነገር ተረድቶ በሌሊት ብቻውን ያስተምረው ነበረ እና የኒቆዲሞስ ታሪክ የሚያስተምረን ነገር አለው። ኒቆዲሞስ ያለውን ነገር ሁሉ ተመልክቶ ስለ ጌታ እንዲህ ያለ፣ መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣ እናውቃለን አለ ከእግዚአብሔር ዘንድ እንደመጣ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ነገር ሊያደርግ የሚችል የለም አለው። ማያችሁ መምህር ነውና ክርስቶስ የሚያደርገውን ነገር በመጽሐፍት የተነገረውንም ነገር ተረድቷልና አንተ የምታደርገውን ነገር እግዚአብሔር ከእርሱ ጋር ከሆነ ሰው በቀር ማንም ሰው ሊያደርግ አይችልም አለ። ወደ እርሱ ወደ ሆኑት ወደ ገዛ ወገኖቹ መጣ ይላል ዮሐንስ በምዕራፍ 1 ቁጥር 12 ላይ እነርሱ ግን አላወቁትም ነው የሚለው አልተረዱትም የክርስቶስ ማንነትን አላወቁም። ስለዚህ ለተቀበሉት ሁሉ ግን በስሙ ለሚያምኑት እነሱ የእግዚአብሔር ልጅ የሆኑ ዘንድ ስልጣን ሰጣቸው ነው የሚለው የእግዚአብሔር ልጅ መሆንን ስልጣን። እርሱ የእግዚአብሔር ልጅ ነው ከእግዚአብሔር ተልኮ የመጣ ብቻ ሳይሆን እርሱ እግዚአብሔር የእግዚአብሔርም ልጅ ነው። በስሙ ለተቀበሉት ደግሞ የእግዚአብሔርም ልጅ የመሆንን ስልጣንም መስጠት የሚችል ነው። ምክንያቱም እርሱ እግዚአብሔር ነው። በዮሐንስ ወንጌል ምዕራፍ አስር ቁጥር ሰላሳ ላይ እኔና አብ አንድ ነን እንዲህ እርሱ ኢየሱስ ክርስቶስ እግዚአብሔር ነውና። ታዲያ ከዚህ ታሪክ ምን እንማራለን ስንል የመጀመሪያው ኒቆዲሞሲን ከተናገረ በኋላ መምህረ ወሬት ነውና አንድ ምስጢር እንዲገለጥ ምክንያት ሆኗል። ይኸው ለሚስጥረ ጥምቀት መገለጥ ምክንያት ሆኗል። ከዚህ ታሪክ የምንማረው ነገር ይህ ነው። መምህሮ፣ አንተ ከእግዚአብሔር ከተላከ በቀር አንተ የምታደርገውን ነገር ሊያደርግ የሚችል አንድም ሰው የለም ባለው ጊዜ ጌታችን የሚስጥረ ጥምቀትን ምስጢር ነው የገለጠው። ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ኒቆዲሞስ ይህ ሚስጥር ረቀቅበት ሰው እንዴት ዳግመኛ ወደ እናቱ ማፀን ገብቶ መወለድ ይችላልን አለ እርሱ ስጋዊ ልደት ነው ታዲያ ምን አለ ጌታችን ከስጋ የተወለደ ስጋ ነው ከመንፈስ የተወለደ ደግሞ መንፈስ ነው ሰው ዳግመኛ ከውኃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊወርስ አይችልም ይህ የሚበሰብስ ስጋችን የማይበሰብሰውን የእግዚአብሔርን መንግስት ሊወርስ አይችልም። ፈራሽ የሆነው ስጋችን የማይበሰብሰውን የማይፈርሰውን የእግዚአብሔር መንግስት አይወርስም። ስለዚህ ዳግመኛ በጥምቀት ከእግዚአብሔር መወለድ ያስፈልጋል። ለዚህ ነው ማርቆስ ወንጌል በምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል ያላመነ ያልተጠመቀ ግን ይፈረድበታል የሚለው። ስለዚህ ከሰባቱ ምስጢራት ቤተክርስቲያን አንደኛው ምስጢረ ጥምቀት ነው። ስለዚህ ሰው ዳግመኛ ከውሃና ከመንፈስ ሊወለድ ያስፈልገዋል። ጌታችንም ደቀ መዛሙርቱን ሂዱና ወንጌልን ለፍጥረት ሁሉ ስበኩ ነው ያላቸው። በዚህ በማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ ስበኩ፣ አህዛብን ሁሉ እያስተማራችሁ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያደርጓቸው። የክርስቶስ ደቀ መዝሙር ለመሆን በአብ በወልድ በመንፈስ ቅዱስ መጠመቅ ያስፈልጋል፣ በጥምቀት ከእግዚአብሔር መወለድ ያስፈልጋል። ስለዚህ ከስጋ የተወለደ ስጋ ከመንፈስም የተወለደ ደግሞ መንፈስ ነው፣ ይህንን አታድነቅ ነው ያለው ጌታችን። ይሄ ሚስጥር ነው፣ ለሚያምኑት ግን የተገለጠ ነው። ለእግዚአብሔር ልጆች ግልጽ ነው። ስለዚህ የሚስጥረ ጥምቀት አስተምሮ ትምህርት ምንነት የተገለጠበት ታሪክ ነው እና ለሚስጥረ ጥምቀት መገለጥ ምክንያት ሆኗል። ከዚህ ታሪክ የምናየው ነገር ነው። ሁለተኛ ትህትናን እንማራለን። ይህ ሰው አዋቂ ነው፣ መምህር ነው። ሆኖም ግን አዋቂ ነኝ መምህር ነኝ ብሎ ከመማር ከቃል እግዚአብሔር ራሱ ላይ አላራቀም። ስለዚህ ይህን እንማራለን፣ በትትና የእግዚአብሔርን ቃል መስማት ያስፈልጋል። በሉቃስ 2 ከቁጥር 51 ጀምሮ እንደተገለጠ ጌታችንም በቤተ መቅደስ ቁጭ ብሎ ሲማር እንደነበረ በመጽሐፍ ቅዱስ ላይ ተጽፏልና ይህም ሰው ተምሬያለሁ ብሎ ከቃል እግዚአብሔር አለመራቁ፣ እኛም ደግሞ የፈለገ የምናውቅ ቢሆን እንኳን ከእግዚአብሔር ቃል መራቅ የማይገባን መሆኑን እንረዳለን። በሌላ መንገድ ደግሞ ቃሉን በሁለተኛ ደረጃ ከታሪክ የምንማረው ነገር ቃሉን ለመስማት መትጋት መቻል ይኖርብናል። ሌሊት ነው ብርድ ነው የሚል ምክንያት መስጠት ባልተመቻቸው ሁኔታ ውስጥ ሁሉ ሆኖ ቃሉ ለመስማት የእግዚአብሔርን ድምፅ ለማድመጥ መትጋት እንደሚገባ፣ በቤቱ ተገኝቶ ለእግዚአብሔር ጸሎት፣ ምስጋናን ለማቅረብ መትጋት እንደሚገባ ከዚህ ታሪክ እንማራለን። ታዲያ ይህ የኒቆዲሞስ ትጋት በዚህ ብቻ አላበቃ። በሌሊት ሄዶ ይማር የነበረ ኒቆዲሞስ ከልቡ ስለነበር ወደ ክርስቶስ የቀረበው፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ ደቀ መዛሙርቱ ሁሉ ሲሸሹ ዮሐንስ ወንጌል ምዕራፍ 19 ላይ መመልከት ይቻላል። ደቀ መዛሙርቱ ሁሉ ሲሸሹ፣ እርሱ ግን ቀርቦ የክርስቶስን ስጋ ተቀብሎ ከአርማቲያሱ ዮሴፍ ጋር በመሆን ስጋውን ገንዞ የቀበረ ሰው ነው። በስጋ ክርስቶስ ስለእኛ ሲል ሞተ። አንዱ ስለ ሁሉ ሞተ እንዴ በስጋው ሞተ፣ በመንፈስ ግን ሕያው ነው እንዲል ቅዱስ ጴጥሮስ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለባት ዕለት ደቀ መዛሙርቱ ሁሉ ሲሸሹ፣ ይህ ትጉ የሆነው የሌሊቱ ተማሪ የማታው ተማሪ ኒቆዲሞስ ወደ ጌታችን በመቅረብ ቃሉን በሌሊት ይሰማ እንደነበር ሁሉ ፍቅሩ ጽኑ ስለነበረ ከልቡ ሚያምን ስለነበር ወደ ጌታ ቀርቦ የነገስታቱን አዋጅ ሳይፈራ ቀርቦ ቀርቦ የክርስቶስን ስጋ ጠይቆ ገንዞ ለመቅበርም የበቃ ታላቅ የሆነ መምህር ነው። ስለዚህ ከኒቆዲሞስ እነዚህን ሶስት ነገሮች እንማራለን። ትህትናን እንማራለን። ለሚስጥረ ጥምቀትም ደግሞ መገለጥ ምክንያት ሆኗል። ሌላው ቃሉ ለመስማት ሁልጊዜ ጊዜ መትጋት እንደሚኖርብን ያሳያል። ቅዱስ ዳዊት በመዝሙር 119 ቁጥር 103 ላይ እንደገለጠ ቃል ለጉሮሬ ጣፋጭ ነው ከማርና ከወለላ ይልቅ ለአፌ ጣፈጠኝ እንዲል ቃሉ ለመስማት መትጋት ያስፈልጋል። አያችሁ፣ ማዳመጥ ማዳመጥ ያውራ ፍየልን ከመሰዋት ይበልጣል። የእግዚአብሔር ቃል በሙላት እንዲኖርባችሁም ደግሞ ትጉ እንዲል ቅዱስ ጳውሎስ በቆላሲስ መልእክቱ በምዕራፍ 3 ከቁጥር 14 ላይ ቃሉ ለመስማት መትጋት ያስፈልጋል። ስለዚህ እንደ ኒቆዲሞስ ተገኝተን በቤተ መቅደሱ ያለማቋረጥ ምክንያት ሳያበዙ ቃሉን በመስማት የእግዚአብሔርን ጸጋ በረከት እንድናገኝ አምላካችን እግዚአብሔር በቸርነቱ ይርዳን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት ከሁላችን ጋር ይሁን ለዘላለም አሜን።